ሰላም ሰላም፣ ጤና ይስጥልኝ። ሰላም ቤተሰብ፣ ሰላም እንደምን አላችሁ፣ እንደምን ቆያችሁ? ሰላማችሁ ይብዛልኝ በያላችሁበት በየአለም ዳርቻ ሰላማችሁ ብዝዝት ትርፍ በልልኝ። ፈጣሪ በያላችሁበት ሁሉ ይጠብቀን ይጠብቃችሁ። ወጥቶ ከመቅራት ፈጣሪ ሰውረን። እንግዲህ ሰሞኑን በምንሰማ በምናየው ነገር በጣም ለማመን የሚከብድ ነገር፣ ጆሮን ጨው የሚያደርግ ነገር ነው እየሰማን ያለነው። እኔ ለማመን ከብዶኛል። ባይዘው በዚህ ቪዲዮ ማመናቅቶ እውነት እውነት ነው ውሸት ነው? በቃ ብሬክስን በድምጽ ወጥቶን ተናላለምና በወንድማችን በቴዲሞት ልቤ ያልተሰበረ ሰው ይኖራል ብዬ አላስብም። እንዲሁም አባቶቻችን በዝቋላ ለሞቱት አባቶቻችን ለሟችን ለሞቱትን ሁሉ ነፍሳችን ይማርልን። በዚሁ በሌላ የሚመጣው ይሆናል። እንደዛ አይነት ማመናቅቶ እውነት ቪዲዮ መስራት አልፈለኩም፣ አላመንኩም። ቴዲ ሞት ማለት ነው። እሺ በዚህ አጋጣሚ በሱ የሚመጣበት ብዙ መናገጃ አድርጋችሁታል። በነገራችን ላይ እመጣበታለሁ ሩታ ማለት ነው እና፣ አንድ ጥያቄ አለኝ። ይሄ ማን ነው? አቤል የሚባል ልጅ እንደምታዩት፣ እንግዲህ ተቀጥቅጦ፣ ተደብድቦ በዱላ ተደብድቦ ቤት ውስጥ ተኝቶ ነው ያለው። ለሷ እንኳን ያልከፈለላት ውለታ የለም። ከብዙ ሰው ጋር ተጋጭተዋል። አስመሳይ እስከ ማለት እስከ መሰደብ እስከ መደብደብ ሁሉ የደረሰው በሷ ምክንያት ነው። እንግዲህ እሷ አሁን ዘና ሽብርርቅ ትላለች፣ እሱ ተመትቶ እንደዚህ ቤት ውስጥ ነው። እንኳን መታላየችውም እና በጣም የሚከብድ ዘመን ላይ ነው ያለን። በጣም የማይታመን ነገር ማለት ነው። በእውነት ምንኛ አስመሳይ ሴት ነሽ አንቺ! በቃ ወንድ በየሳምንቱ ካልቀያየርሽ፣ በነገራችን ላይ እንደዛ አይነት ሴቶች ማለት ነው። የምሬ ወንድ ጥመኛ ሴቶች ወንድ በየሳምንቱ ካልቀያየሩ እንደ ልብስ አይሆንላቸው ምንም ህይወት ህይወት ይመስላቸው። እኔ እንደዛ አይነት ቃላት ብዙ መናገር እፈልግ ነበር፣ ግን እኔ መናገር አልፈልግም ማለት ነው። የምሬ ነው የምላችሁና እንደዛ እንደዛ አይነት ቃላቶችን መጠቀም ስላልፈለኩኝ ቀላል አድርጌ ሊለፈው ማለት ነውና፣ እንደዛ አይነት ሴቶች እያልኩኝ ሊበላችሁና ይገባችኋል። ባይዘዌ ምንድን ነው እንደዚህ መሽለጥ ጥሩ ጊዜ ይዞ በሆድሽ ላይ ምንድነው የባል እያለሽ ትዳርሽንም ሳትቋጭ፣ በዛ ላይ ደግሞ ትናንት ወጣች ዛሬ ምንድነው ያለ ወንድ መኖራችን ወይ? ራስሽ ለራስሽ ጊዜ ፈልጋለሁ ብለሽ አይደል እንደ ወጣሽ። ለራስሽ ጊዜ ፈልጋለሁ፣ እኔ ጥያቄ ነው የምጠይቅሽ ማለት ነው። ጊዜ ፈልጋለሁ፣ ጊዜ ያስፈልገኛል፣ ብቸኛ መሆን ነው የምፈልገው ነው ያልሽ። ቀጥሎ ደግሞ ምን ሴት ጓደኛ አታፍርም። እንደ እንደ ሴት ጓደኛ አይኖርሽም፣ እንደው የለሽም፣ ዘመድም የለሽም። በነገራችን ላይ ዘመድም እወድሽ አይመስለኝም። አስመሳይ ነሽ ባይዘው በዚህ አጋጣሚ ልንገርሽ ብዬ ነው። በጣም ሮታ አስመሳይ ናት፣ እውነት ለመናገር ማለት ነው። በጣም አበዛች። እውነት አስመሳኝ ይህ ምናምን ከሁሉ ልጥፍ ልጥፍ አትለጣጠፍ። የምር ሴት ልጅ ስትለጣጠፍ እንዴት ያስጠላል፣ ቋቅላል። የምርን ነው በጣም አንቺ ሴት ልጅ ነች፣ ለራስሽ ክብር ኑርሽ በመጀመሪያ ማለት ነው። እና ካየሽ ሁሉ መለጣጠፍ ትወጃለች። ስንቴ ነው አንቺ ከስንት ሰው ጋር ተለጣጠፍ? የብርሽ ባስ እየተባለ የአንቺ ያይብስም፣ እንዲ የአንቺ ይብሳል የምር እና ሌሎቻችሁ አታሽቃብጡ ቃብጡ፣ ለሷ ማለት ነው። ምንም እች ሴት አልደግፋትም፣ ምንም ደግፋትም፣ ጎን የምትሰራ ነገሮች ጥሩ አይደለም። እና ምን ነው ያለ ወንድ ማለት ወንድ ተሸክመሽ ካልመጣሽ፣ አንጠልጥለሽ ካልመጣሽ አይሆንልሽም? ወይ ተለጣጥፈሽ ካለ ወንድ መምጣት ቪዲዮ መስራታችን፣ ወይ ያው መስራ አሁን ቪዲዮ እናንቴ፣ በቃ ማለት ይሄ ስራችሁ ነው። ካለሱ መኖር አትችሉም እንግዲህ ዩቱብ አቆምሽ ማለት ሕይወትሽ ቆመ ማለት ነው። ዩቱብ እንግዲህ ማስተዳደሪያ ነው እናንተን ያለ ዩቱብ መኖር እናንተን ሕይወት ማጣት ስለሚሆንባችሁ ያለ ቪዲዮ ሳትሰሩም መቆየት አትችሉም። እንኳን ለራሳችሁ ጊዜ ሰጥታችሁ ከሚደራቅ ብላችሁ ትዳርንና እና እውነተኛ ህይወት የሚፈልግ ሰው ለራሱ ጊዜ ሰጥቶ ንሳት ሰጥቶ ያስብበታል። ለትዳሩም እድል ለመስጠት አለመስጠትም ማለት ነው። ምክንያቱም በሆድሽ መጀመሪያ እርግጠኛ ሆነሽ መሰለ ያ ሁሉ ወጪ ያስወጥተሹ ዱባይ መተሽ ያ ሁሉ ተዝናንተሽ ያ ሁሉ ወጪ ያ ሁሉ ከኢትዮጵያ አስባችሁታል። እንኳን ዱባይ ላይ ያላችሁ እንደዚህ አይነት ሰርግ አይደለም። ሰርጉ የሚባል ነገር ቅርና በቀላል ባለው መልኩ ራሱ እንደዚህ ተጋብታችሁ እንደዚህ ሆናችሁ አታውቁም። እዚህ ለረጅም ጊዜ እንኳን ኖራችሁ ሀብታም ነው የምትባሉ ራሱ ማለት ነው። ግን የሷ አይታችሁታል። እንኳን ስንት ጓደኞቹ መጥቶ እዚህ ስንት ስንት በቃ የሱ ጓደኞቹ የሷ ጓደኞቿ በቃ ሁሉም መጥቶ እዚህ ያለው ነገር ሁሉ ተከራይቶ፣ ለሁለት ወር ነው፣ አንድ ወር ነው ቆይታ የሄዱት፣ አንድ ወር ነው አይደል? እንደዛ ይመስለኛል። እንግዲህ ያ ሁሉ ጊዜ? በጣም ምትፈልግ ፍላጎትሽን ካሟላልሽ በኋላ ምንድን ነው እግሬ ተንጠለጠለ እንዴ? ምንድን ነው አንቺ ትዳር ላይ ያ ትዳር ላይ ገበሹ፣ አንገት ደፍተሻ አትኖርም። አንገት ሸና ቀርቅረሽ አትኖርም። ምንድን ነው እንደዚህ ያዙኝ ልቀቁኝ። ወይኔ ለኢትዮጵያ ሴቶች በነገራችን ላይ ቅርታ አድርጉልኝ። ሁሉን ሁሉንም ማጠቃለል አልፈልግም፣ ግን አብዛኞቻቸው የኢትዮጵያ ሴቶች ክብር አይወድላችሁም። የምሬት ነው። በተለይ ትዳር ውስጥ ካገባችሁ፣ ከፍቅር ውስጥ ካላችሁ ስለማትፈልጉ ያን ነገር አይሆንም ብላችሁ መውጣት፣ እሺ አሱ አንድ እንደ ምርጫ ም ይባላል። ኦኬ አትፈልጉም፣ አትፈልጉበት ህይወት አትኑሩበትም። ግን ትዳር ውስጥ ከገባችሁ፣ ትዳር ውስጥ ከመግባታችሁ በፊት አታስቡበትም። ይሄ ትዳር ልግባ ልኑር የሚለውን ነገ ሚኒማም ምን ተጽዕኖ ያመጣል በህይወት ላይ የሚለውን አታስቡበትም፣ አታገናዝቡበትም። ከገባችሁ በኋላ ምን ነው በቃ ማለት፣ በነገራችን ላይ እናንተ ዩቱብ ማስተዳደሪያ ቤት በምን ትኖራላችሁ? ምን ስራ አንቺ የለሽ ወይ እሱ የለ ወይ፣ በትምህርታችሁ ጸንታችሁ አልኖራችሁ። አሁን ትምህርቷን ትምህርቷን ትማር ነበር። አሁን ትምህርቷን ማቋርጣለች። እንግዲህ ዩቱብ ለመስራት ለዩቱብ እንትን ብላችሁ እንደዚህ መነገጃ። ለትዳርሽ ክብር ኑሪሽ። አንቺ ሴት ልጅ ነሽ፣ እሱ ምንም ቢያደርጉ እንኳን ወንድ ልጅ ነው። አስርም ተለጣጥፎ ካስርም አስርም አስከትሎ ቢመጣ ያንቺና የሱ እኩል ሊሆን አይችልም። እንደውም እንደዚህ የሚያደርግ ከሆነ ራስሽን ህይወት ለማስከበር ወንድ ያስከትለሽ ወይ ወንድ ከወንድ ተለጣጥፈሽ ስለመጠሽ አይደለም። እሱን ያው እናቃለን። እሱን ለማስቀናት ነው፣ ግን የሚደረግ ድርጊት አይደለም። ምክንያቱም እሱ እየለመነች ነው የእሱ ቤተሰብ ረ በስመ አብ። እናንተ ምን አይነት እንደ እነዚህ የአዲስ አበባ ሴቶች እንደ ምን አይነት ፈጣጣ ፈጣጣ ናችሁ? የምር ምን አይነት ፈጣጣዎች ናችሁ? እንደ ምን ነው ትንሽ የሚባል ነገር አጣችሁ ማለት እኔ እሱ ቤተሰብ ሁሉ እነዚህ ትልልቅ ናቸው። አሁን እነ ቡዜ እና ጋሽዬ በእውነት በጣም የሚያሳዝኑ እንደውም ለእሷኔ ስቅቅ አልኩኝ። ምክንያቱም መጥቶ እስከ መለመን ድረስ እንግዲህ ሽማግሌ ናቸው እነዚህ እኛ አባት መጥተው እንትን ያሉት፣ እንዲሁም ቡዜም ትልቅ እህትናት እንደውም እናት መሆን ምትችልናት ለአውሮታ ማለት ነውና፣ መታሷም ለምናት አለች። እንኳን እነሱ ምን ይሉኛል አትኝ ወይ ነውራ ደ የአንቺ ቤተሰብስ በአንቺ አንገት ይደፋል ይሄ እያት ለትዳሯ ለቤቷ እንዴት ደፋ ቀና ብላ እንደምትኖር ጨዋ። እንደውም እኔ በፊት አንቺን ስትነካሽ በጣም ቅናተኛ ክፉ ናት ምናምን ብዬ ነበርና የምር ክፉ አንቺን ሽ እሱ አይደለችም ባይዘው በዚያ አጋጣሚ ማለት ነው ጎበዝ ናት፣ ቤተሰቦቿን አክባሪ የራሷን የምጠብቅ ትዳሯን የምጠብቅ ባሏን የምትወድለት ትዳሯ ከይትሽ ተማሪ ባይዘወይ ማለት ነው። እና መጀመሪያ አስበሽበት አልገባሽበትም። አሁን ምን ነው አልጣመሽም? ትዳር ውስጥ ስትገቢ ነው ምንኖርሽበት። በጓደኝነት ኢቭን እንኳን በፍቅረ የፍቅረኛ ማቾች ሆናችሁ ስትኖሩ ላይፍ እይንትን እያላችሁ ነበር አደል እንዴ? በየንትኑ ምናምን እያላችሁ እኔ ይህንን ብዬ ማውጣት ማለት አልፈልግም። ምን ነው አሁን ነው እንዴ ትዳር መጣፈጥ አቃተሽ? ወደ ውስጥ ስትገቢ እርግዝና ሲፈጠር ም ነው አመረረሽ? በቃ የምረች ልጅ ልጇን ራሱ ሁሉ የምትፈልገው አይመስለኝም። ምክንያቱም ልጅ እንኳን ብትፈልግ ለልጇ ስትል በቃ እንደውም ለትዳሯ እንትን ብላ ትኖር ነበር። በቃ አረገዝኩ ያረገሽ ወርቅ መሰለሽ እንዴ? ምንድን ነው? በቃ ልጅ በርባይዘ ወይ ልጅ ከወርቅ በላይ ነው። ግን ምን ነው የኔ ልጅ ከሌላ ልጅ ይለያል? እኔ ስላረገዝኩኝ በቃ እንደዚህ መሆን አለብኝ እንዴ ምን ነው አበዛሽ እኮ። በቃ ምትፋችን ከሆነ ተፋተሽ መኖር ነው። ምንድን ነው እንደዚህ አንዱን አንዱን ለማስቀናት አንዱን አንዱን ለማስቀናት እንደው አብረሽ በቃ ተጻጽተዋል ካለው ካደረገው ነገር ባይዘው በዛ ላይ ደግሞ ያለፈው ህይወት ነው። እሱ እንደዚህ አድርግ ያላላት ራሷ ናት ከመሬት ተነስታ። ሌላውም ሰው እንደዚህ ነው እኛ ያደረኩት ብሎ ተናግሯል። ያሁሉ ሁሉ ይቅርታ እየተጠየቅሽ ያ ሁሉ ነገር እያለ ይህ ሁሉ መንገድ ይህ ሁሉ ጉዞ ለምን አስፈለገች ነው የኔ ጥያቄ በዛ ላይ ምን ምን አንጂ ያለ ወንድ መኖራችን ወይ ወንድ ከወንድ ማለት የም የአንዳንድ ሴቶች እንደ ወንድ በቃ ከወንድ ጋር ካልሆናቸው ህይወት የላቸው መኖር አችሉም አችሉ ሰው እኮ ስንት አመት ሁለት አመት ሶስት አመት አራት አመት ሰባት አመት እንኳን ይቆያል። በዛ ላይ ደግሞ እርጉዝንሽ ዴ ምን አስበሽ ነው? እረ አንቺ ሰከንበይ በመዳን ያለ ሆ ጉድኮኑ አሁን የናንተ ከናንተ ሰው ምን ይማራል? ለተመልካች ክብር የላችሁ። ተመልካች ምን እዚህ ሲያደርሷችሁ እነሱ ላይ ም አራችሁ የምታሩበት ነገር እሳ ፊጣናት ላይ ማንሽም ከመሬት ተነስተሽ ትልቅ ቦታ ሲያደርሷችሁ መልሳችሁ ተመልካች ላይ ምራቅ የሚተፉበት ነገር ነው። ምን አግበኛ አያገባችሁም። በዚህ ምናምን ምናምን ምናምን። ደግሞ እንዴት እንዴት ነው የሚቆላሽ እዛ እዛ የምትጨመላለቅ ከሆነ እኔ አብሮሽ ቢሆን የምረኖችን ሰውት ዞር ብያላያትም። ምክንያቱም በጣም ወንድ ጥመኛ ናት፣ ባይዘው በዚህ አጋጣሚ ልንገር ለቃል አጠቃቀሜ ቅርታ እንግዲህ፣ ያለው ነገር ነው፣ ግድ ነው። እውነታ ማውራት እንግዲህ ማንን ገደለው። እኔ እውነታ ነው ማውራው። ሩታ ያለ ወንድ ወንድ ካልቀያየረች ከአብሮሽ ጋር ምንም እንግዲህ ልጣጣሙ አልቻሉም። በቃ ይሆናል እንግዲህ በትዳርም በምንም በየትኛውም ነገር እንግዲህ እሷ ወንድ ስትቀያየር ነው ትዳር ምጥማት ህይወት ምጥማት ዳስም የምላት በማለት እንደዛ አይነት ነገር ባይዘወይ ለምዳለች፣ ለምደውባታል። ቻይ እንግዲህ ምንም ማድረግ አይቻልም። አብርሽዬ አንተ እንግዲህ ፈጣሪ እንግዲህ ጽናቱን እስጢ። መጥፎ ሴት ስታገባ እንደ ወይም እንዳልከው በህይወት ላይ ባትገባ ጥሩ ነበር። እቺ ነገ እንደዚህ ተለምና እንደዚህ ሆና ብትገባ ምን እንጀት እቺ ትዳር ላይ አንገት ደፍታ የምትኖር አይነት ሴት አደለችም። በመጀመሪያውኑ ደግሞ እንዲህ አይነት ሴት ሚዲያ ላይም ብዙ መውጣት እንትን አልነበረበትም። በጣም አብዝቶ ቦታ ስሰጣት በጣም አብዝቶ በጣም በጣም እጅግ ማይሰጥ ቦታ ስሰጣት፣ ግን አውቃ አልተጠቀመችበትም። ነገ ደግሞ ዋጋ ታገኝበታለች ሀቢብቲ። ዛሬ ሁሉ ነገር እንደተጨፈረ ሁሉም ነገር እንደተኮነ አይሆንም። ጊዜው እየጨመር ጊዜ እንትን ጊዜ ከፍቷል። ማንም ቢሆን እንደ አብርሽ ቦታ አይሆንም። አርፈሽ ቁጭ ብትያብርሽ ቤተሰብ አክባሪ ጨዋ ቤተሰብ ነው ያለው። ጨዋ እህት ወንድም ነው ያለው። ወይ ቤተሰቦቹ እንኳን ሌላው ታውቱና ያብርሽ ነገር እንኳን ባታዳምጡ ምን ነው እኔን እሷን ባረገኝ አልኩ ለምን ማለት በእሷ ቦታ ሆኚ እንደዚህ አይነት ውሳኔ ይህሱም ቤተሰብ አይ ነበር የሚል እንትን ስል ነበረ ማለት ነው። ሰው ኮ ሌላውን አንድ ሰው አያይም። አንዱ ክፉ ቢሆን እንኳን በአንዱ ማየት ይቻል ነበር ና እሱን እንኳን ብታዩ ቤተሰቦቹ እንደዚህ ሰፍ ሰፍ የሚሉ ቤተሰቦችን ማየት ነበረባት፣ ግን እች ደንቆሮናት አይገባትም። ዝም ብላ ነው ዝም ብላ በቃ ወሸከር። ምንም ሰው ሴት ልጅ ለቤት ምናምን በቃ ሙያው ሁሉ ነገር ደስ የሚለው ሴት ልጅ በቃ ረጋሳ ከነ ስትል ነው። ትዳር ለአንገት ደፍታ ስትኖር ነው። ምንድን ነው እንደዚህ ጭ? ምን ነው ምን ነው ምን ነው እግሬ ተንጠለጠለ። ጭንቅላት ላይ ስትሸከሚ ደግሞ እግሬ ተንጠለጠለ ያልሽ ሆ ጉድ እኮ ነው። ለማንኛውም በሌላ ቪዲዮ እስክንገናኝ ጀራ ቆየን፣ ሰላም ቆዩልኝ። እንግዲህ ሚካሯት እች ምደንቆሮ የምትሰማ ከሆነ የደንቆረች ደንቁራለች። በነገራችን ላይ በወንድ ዙሪያዋ ሁሉ በወንድ የታጀበ ስለሆነ ማለት ነው ፈጣሪ ትግስቱንስ